ሰላም ሰላም እንደምንቆያችሁ፣ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶችን በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘረጉ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት በጣም እጅግ በጣም የሚገርምና አስተማሪ የሆነ ቪዲዮ ነው። ምንድን ነው ካላችሁኝ፣ አብዛኛው ተማሪ ቃላት ከመሰረተ በኋላ አረፍተ ነገሮችን መመስረት ይከብዳቸዋል እና አረፍተ ነገር ማለት ቃላትን አገጣጥሞ ትርጉም በሚሰጥ መልክ ማቀናጀት ማለት ነው። ውድ ቤተሰቦቼ ምንድነው ያልኩት? አረፍተ ነገር ማለት ቃላትን በስነ ስርዓት ወይም ትርጉም በሚሰጥ መልክ አቀናጅቶ ማስቀመጥ ወይም መደርደር እንደማለት ነው። ውድ ቤተሰቦቼ ለምሳሌ የተለያየ ቃላቶችን መመስረት ትችላላችሁ። ነገር ግን በዛ ቃል መሰረት የተለያዩ አረፍተ ነገሮችን በየቀኑ የምንጠቀማቸውን አረፍተ ነገሮችን እና ሀሳባችንን ደግሞ በቀላሉ እንድንገልጽ የሚያስችሉ አረፍተ ነገሮችን መመስረት ይከብዳቸዋል። ታዲያ የዚህ ችግር ምንድን ነው ካላችሁኝ በአጭሩ ኤን ቪዲዮ በማየት ብቻ ትፈታላችሁ ማለት ነው። ይህንን ችግር ቃላትን መመስረት ማለት መጀመሪያ ከፊደል እንጀምራለን። ፊደሎች በተገቢ መንገድ ተቀናጅተው ቃላትን ይሰጡናል። ቃላት ደግሞ በተገቢ መንገድ ወይም ትርጉም በሚሰጥ መልኩ ተቀናጅተው አረፍተ ነገሮችን ይሰጣሉ ማለት ነው። በዚህ መልክ ደግሞ እናንተ በየቀኑ የምትጠቀሙትን አረፍተ ነገሮችን፣ የተለያዩ ቃላቶችን በማጣመር እንዴት ሀሳባችሁን በቀላል መንገድ መግለጥና ከጓደኞቻችሁ ጋር መጻጻፍ እንደምትችሉ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 ምክንያቱም የእናንተ ላይክ ኮመንት ሼር ሳብስክራይብ ማድረግ እኛን ሌላ አሪፍ አሪፍ ቪዲዮ እንድንሰራ ስለሚያደርገን ስለሚያበረታታን፣ ቤተሰብ የሆናችሁት ላይክ ኮመንት ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ እንድታበረታቱን ይሁን። በተጨማሪም ደግሞ አዲስ የሆናችሁት አንድ የሳብስክራይብ ካረጋችሁ እንደዚህ አይነት ትምህርታዊ የሆኑ ቪዲዮ በየጊዜው የሚለቀቀው ቀጥታ ወደ እናንተ ይደርሳል። ይህን ቻናል በመከታተል ብቻ ብዙ ተማሪ ደግሞ ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ ካለማወቅ ወደ ማወቅ ስለመጡ እናንተም ደግሞ ይህን ቻናል ሳታቋርጡ በመከታተል የእውቀት ደረጃችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በውስጥ መስመር ወይም በኦንላይን መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ ከእኛ ጋር ብዙ ተማሪ እየተማረ ስለሆነ ከእነርሱ ጋር ከፈለጋችሁ በግሩፕ ከፈለጋችሁ ደግሞ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ፣ እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ ማድረጋችን ነው። ውድ ቤተሰቦቼ፣ ስለሆነም ይህንን እድል በጊዜ እየመጣችሁ እንድትጠቀሙ እናሳስባለን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር ባለው ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ በማናገር ቀጥታ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ፣ አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁ። እናንተ ደግሞ ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግ ቪዲዮን ትጀምራላችሁ። አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ትጀምራላችሁ ማለት ነው፣ ውድ ቤተሰቦቼ። ቅድም እንደነገርኳችሁ ዛሬ በደንብ የምናየው ምንድን ነው ካላችሁ ከቃላት እንዴት አረፍተ ነገሮችን መመስረት እንችላለን የሚለውን ሀሳብ እንወያይበታለን። ውድ ቤተሰቦቼ እዚህ ጋ የምታዩት የመጀመሪያው ቃል ምን ይላል የሚለውን እስኪ ቀስ ብለን አብረን እናንብብ። ውድ ቤተሰቦቼ ማንበብ የቻላችሁት ቀድማችሁ በማንበብ እኔ ካነበብኩ በኋላ ትክክል እንደሆናችሁ እና እንዳልሆናችሁት ማረጋገጥ ትችላላችሁ። ማንበብ ያልቻላችሁት ደግሞ ከኔ ጋር ቀስ ብዬ ስለማነብ አንድ ላይ ማንበብ እንችላለን ማለት ነው፣ ውድ ቤተሰቦቼ። ስለዚህ የማንበብና የመጻፍ ችሎታችሁን ይህንን ቪዲዮ እያያችሁ ማሳደግ ትችላላችሁ ማለት ነው፣ ውድ ቤተሰቦቼ። እዚ ጋር የመጀመሪያው ቃል ራስ ይላል፣ ራስ ወዳድ፣ ራስ ወዳድ ይላል። ውድ ቤተሰቦች ራስ ወዳድ ከሚለው ቃል እንዴት አረፍተ ነገር መመስረት እንችላለን? ራስ ወዳድ የሚለውን ቃል በመጠቀም ሌላ ቃል ደግሞ ከራሳችን በመጠቀም እንዴት አረፍተ ነገር መስራት እንችላለን፣ ወይም ሃሳባችንን በጽሁፍ መልክ እንዴት መግለጥ እንችላለን የሚለውን ላሳያችሁ። አያችሁት? ራስ ወዳድ የምትለዋ እቺ ነች። ራስ ወዳድ የምትለዋን ተጠቀምን። ራስ ወዳድ፣ ከዛ በኋላ ማለት ማለት ይላል። ራስ ወዳድ የሚለው ቃል እንደነበረ ወሰድ ነው ማለት ነው። ራስ ወዳድ ማለት ለሌሎች ለሌሎች ይላሉ ውድ ቤተሰቦቼ። ለሌሎች የሚለው ቃል እንደዚህ ይጻፋል። ራስ ወዳድ ማለት ለሌሎች አለማሰብ አለማሰብ አለማሰብ ይላሉ ውድ ቤተሰቦቼ። እስኪ አንድ ላይ አያይዘን እናንብቡ ውድ ቤተሰቦቼ። ራስ ወዳድ ማለት ለሌሎቹ አለማሰብ ነው ይላል። ራስ ወዳድ ማለት ለሌሎቹ አለማሰብ ነው ባጭሩ ራስ ወዳድ ነው አንድ ሰው ከተባለ ለራሱ ብቻ ለራሱ ጥቅም ብቻ የሚሯሯጥ ከራሱ ውጪ ለሌላ ሰው የማያስብ ማለት ነው እዚህ ጋር ራስ ወዳድ ማለት ለሌሎች አለማሰብ ነው ማለት ነው ውድ ቤተሰቦቼ በጣም አሪፍ አያችሁት ራስ ወዳድ የሚለውን ቃል በመጠቀም አረፍተ ነገር መሰረትን ማለት ነው። እንደዚህ በቀላሉ እናንተም የተለያዩ ቃላትን በመውሰድ የተለያዩ አረፍተ ነገሮችን መመስረትና ማንበብ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ ቀጣዩ እንለፍ። እዚህ ጋር ያለውን ቃል ደግሞ እስኪ አብረን እናንብብ። መከላከል መከላከል ይላል። አያችሁት፣ አነበባችሁ ማለት ነው። ለማንበብ ብቸኛው ማድረግ ያለባችሁ የፊደሎችን ድምፅ በትክክል መጥራት። መከላከል መከላከል ይላል። መከላከል ከሚለው ቃል እንዴት አረፍተ ነገርን ደግሞ እንመስርት? እስኪ አብረን እንመስርት። መከላከል የምትለዋን ዋናዋን ቃል እዚች ጋር ወሰናት። መከላከል የሚለውን መሀል ላይ አመጣን። ስለዚህ መከላከል የሚለውን ቃል በመጠቀም እስኪ አረፍተ ነገር ለመስራት ወይም ለመመስረት እንሞክር ራ ሳ ቺ ንን ን ራሳችንን ይላል። ከጠላት ከጠላት ከጠላት ይላል። አለብን ይላል። እዚህ ጋር ያው እንደምታዩት መከላከል የሚለው ቃል መከላከል የሚለው ቃል አንድ ላይ እስኪ አብረን እናንብብ። ራሳችንን ከጠላት መከላከል አለብን ይላል። ውድ ቤተሰቦቼ ዋናው ቃል ማን ነው? መከላከል የሚለው ቃል። መከላከል ከሚለው ቃል አረፍተ ነገር እንደዚህ መሰረትን ማለት ነው። ራሳችንን ከጠላት መከላከል አለብን የሚለውን አረፍተ ነገር መስርቼላችኋለሁ። ውድ ቤተሰቦቼ እናንተ ደግሞ የተለያየ አረፍተ ነገሮችን መመስረት ትችላላችሁ ማለት ነው። በጣም አሪፍ። ወደ ሶስተኛው እስኪንለፍ ባልንጀራ፣ ባልንጀራ ይላል ባልንጀራ ማለት ምን ማለት ነው? አያችሁት፣ ባልንጀራ የምትለዋን ቃል መጀመሪያ መጣናት፣ ከዛ በኋላ ባልንጀራ ማለት ማለት ወዳጅ ወዳጅ ወዳጅ ይላል ማለት ነው። አያችሁት፣ ባልንጀራ ማለት ወዳጅ ወይም ጓደኛ ማለት ነው የሚለውን አረፍተ ነገር ለመመስረት ከፈለጋችሁ ባልንጀራ የሚለውን መጀመሪያ ትጽፋላችሁ። ባልንጀራ ማለት ወዳጅ ማለት ነው። ከዚህ ጀምራችሁ ማንበብ ትችላላችሁ። ባልንጀራ ማለት ወዳጅ ማለት ነው ወይም ባልንጀራ ማለት ጓደኛ ማለት ነው ብላችሁ እናንተ ደግሞ መመስረት ትችላላችሁ ማለት ነው። ውድ ቤተሰቦች በጣም አሪፍ። እዚህ ጋር የምታዩት ሌላኛው ቃል ምን ይላል የሚለውን ከጠየቃችሁኝ፣ ሶስት ፊደል ነው። እስኪ አብረን አንድ ላይ እናንብብ ት ትዝታ ትዝታ ይላሉ። ውድ ቤተሰቦቼ ትዝታ ከሚለው ቃል ደግሞ እንዴት አረፍተ ነገር መመስረት እንችላለን? ከዚህ ቃል የተለያዩ አረፍተ ነገሮችን መመስረት እንችላለን። ለምሳሌ ግን እዚህ ጋር አንድ አረፍተ ነገር ሰርቼ ላቸዋለሁ። እናንተ ደግሞ ይሄንን ቃል በመጠቀም የተለያዩ አረፍተ ነገሮችን በዚህ ምሳሌ መሰረት መመስረት ትችላላችሁ ማለት ነው ውድ ቤተሰቦቼ እዚህ ጋር ያለው ምን ይላል? የልጅነት የልጅነት ይላል። ከዛ በኋላ አያችሁት፣ ትዝታ የምትለዋ ቃል እዚች ካለች፣ የልጅነት ትዝታ የልጅነት ትዝታ፣ ከልባችን ከልባችን ከልባችን ይላል አይጠፋም አይጠፋም ይላል። አያችሁት ትዝታ ከሚለው ቃል አረፍተ ነገር መሰረት ነው። አንድ ላይ እስኪ ኤንን አረፍተ ነገር አብረን እናንብብ። ውድ ቤተሰቦቼ ምን ይላል? የልጅነት የልጅነት ትዝታ ከልባችን አይጠፋም ይላል። የልጅነት ትዝታ ከልባችን አይጠፋም ይላል። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እንለፍ። አሁን እዚህ ጋር ያለው ቃል ደግሞ ምን ይላል? እስኪ አብረና አንብብ። መፍራት፣ መፍራት፣ መፍራት ይላል ውድ ቤተሰቦቼ። መፍራት ከሚለው ቃል አረፍተ ነገርን እንመስርት። እስኪ መፍራት ይላል እዚህ ጋር ያለው ቃል ችግርን፣ ችግርን መፍራት፣ ችግርን መፍራት ሳይሆን ሳይሆን ችግርን መፍራት ሳይሆን፣ እዚህ ጋር መፍራት የምትለው ቃል አለች ማለት ነው። እዚህ ጋር ችግርን ችግርን መፍራት ሳይሆን መጋፈጥ መጋፈጥ አለብን ብና ን አለች ትንሻ አትታይም። ችግርን መፍራት ሳይሆን መጋፈጥ አለብን ይላል። ውድ ቤተሰቦቼ አያችሁት? እስኪ አንድ ላይ አብረን እናንብብ። ችግርን መፍራት ሳይሆን መጋፈጥ አለብን ይላል። ምክንያቱም በዚህ ዓለም ላይ ስንኖር የተለያዩ ችግሮች ሊያጋጥሙን ይችላሉ። ስለዚህ ያንን ችግር በመፍራት ሳይሆን በመጋፈጥ፣ ተስፋ በመቁረጥ ሳይሆን ነገ የተሻለ እንደሆነ በማሰብ ያንን ችግር ያንን መከራ ማለፍ ይቻላል። ቀጥታ ችግሩን መጋፈጥ እንጂ ችግሩን ትቶ መሸሽ ከስኬት ያግዳል ማለት ነው። ውድ ቤተሰቦቼ፣ ስለዚህ ስኬታማ ለመሆን ከተፈለገ ችግሩን መጋፈጥ አለብን ማለት ነው። ስለዚህ ችግርን መፍራት ሳይሆን መጋፈጥ አለብን የሚለውን አረፍተ ነገር መሰረትን ማለት ነው። ከማን ከመፍራት ተነስተን መፍራት ከሚለው ቃል ተነስተን መፍራት የሚለውን ቃል ወስደን እንደዚህ አይነት ሙሉ ሐሳብ የሚያስተላልፍ አረፍተ ነገር መስርተናል ማለት ነው። ውድ ቤተሰቦቼ እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? እስኪ አብረን እናንብብ። የተመጣጠነ የተመጣጠነ ይላል። የተመጣጠነ ከሚለው ቃል እስኪ እንዴት አረፍተ ነገር እንመስርት? የሚለውን አብረን እንመሰርታለን ውድ ቤተሰቦቼ እዚህ ጋ የተመጣጠነ ራሱ ዋናው ቃል በመጀመሪያ ላይ ነው የሚመጣው። የተመጣጠነ ይላል። እዚህ ጋ ምግብ የተመጣጠነ ይልና ምግብ ምግብ ይላል። መብላት መብላት ይሻላል፣ ይሻላል ይላል። አያችሁት የተመጣጠነ ምግብ መብላት ይሻላል ይላል። አንድ ላይ ስናነባቸው አያችሁት፣ የተመጣጠነ ምግብ መብላት በጣም ለሰውነታችን ጠቃሚ ነው ማለት ነው። በየቀኑ ተመሳሳይ ምግብ ከምንመገብ፣ ሳይንስ እንደሚለው የተለያዩ ምግብን ከተመገብን ለሰውነታችን ጠቃሚ ነው ማለት ነው። ውድ ቤተሰቦች፣ በጣም አሪፍ። አሁን ደግሞ እዚህ ጋር የምታዩት ሌላኛው ቃል ምን ይላል ካላችሁ ቁ ን ጅና ቁንጅና ይላል። ውድ ቤተሰቦቼ ምን ይላል? ቁንጅና ቁንጅና ይላል። ቁንጅና የሚለውን ቃል በመጠቀም እስኪ አረፍተ ነገር እንመስርት። ውድ ቤተሰቦቼ እዚጋ የምታዩት ቁንጅና የምትለው አራቷን ፊደል አንድ ቃል የሆነችዋን እዚጋ ታገኛታላችሁ ማለት ነው። ቁንጅና ይላል። ስለዚህ ቁንጅና የሚለውን ቃል ዋና ቃል በማድረግ እንዴት አረፍተ ነገር እንመስርት የሚለውን አብረን እንመልከት። የሴት የሴት ይላል ልጅ ልጅ ከዛ በኋላ እዚ ጋር ቁንጅና የሴት ልጅ ቁንጅና አስተሳሰቧ አስተሳሰቧ ነው አስተሳሰቧ ነው ይላል። አያችሁት አንድ ላይ ስናነብ የሴት ልጅ ቁንጅና አስተሳሰቧ ነው ይላሉ፣ ውድ ቤተሰቦቼ። ስለዚህ አያችሁት፣ በዚህ መሰረት የተለያዩ ቃላትን ወስዳችሁ አረፍተ ነገሮችን ከዛ ቃል መውሰድና ሀሳባችሁን መለዋወጥ ትችላላችሁ። ወይም ሀሳባችሁን ከሌላ ሰው ጋር ማውራት፣ ማጋራት፣ መጻጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለሆነም ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። እጅግ በጣም አስተማሪ ቪዲዮ ስለሆነ በተደጋጋሚ ይህንን ቪዲዮ በማየት ከቃላት አረፍተ ነገሮችን መመስረት እና እለት እለት የምትጠቀሙትን ቃላት ወደ አረፍተ ነገር በመቀየር ሀሳባችሁን ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር እና ከተለያዩ ሰዎች ጋር መለዋወጥ ትችላላችሁ። በዚህም መሰረት የተለያዩ ቃላትን ደግሞ በቀላሉ ማንበብ ትችላላችሁ ማለት ነው ውድ ቤተሰቦቼ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንድ የሳብስክራይብ ካረጋችሁ በየጊዜው የምንለቀው እንደዚህ አይነት አሪፍ አሪፍ ቪዲዮ ቀጥታ ወደ እናንተ ስለሚደርስ ሳብስክራይብ ማድረጋችሁን እንዳትዘነጉ። በጣም ብዙ ተማሪ ይህንን ቻናል በመከታተል ብቻ እየተለወጡና እውቀታቸውን እያሳደጉ ስለሚገኙ እናንተም ይህንን እድል እንድትጠቀሙ አሳስባችኋለሁኝ። ውድ ቤተሰቦቼ፣ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ ስለምታበረታቱን ከልብ እናመሰግናለን። ከዚህ በኋላም ደግሞ የእናንተ ድጋፍ ስለሚቀጥል ከልብ እናመሰግናለን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር የተለያዩ አፕሊኬሽኖችን በመጠቀም መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ ከእኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። መማር የምትፈልጉት በሙሉ ከስር ባለው ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ በማንበብና በመጻፍ እናንተን ብቁ ማድረጋችን ነው። ውድ ቤተሰቦቼ ለዛሬው ያዘጋጀውት ይህንን ነበር። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።